ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የመደመር መንግስት ከተሞችን የሚመለከተው የብልጽግና ማሳያና ማዕከላት አድርጎ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ ጋራ በመስራት በመስራቱ ሁለንተናዊ ብልጽግናን ማረጋገጥ እንደሚገባቸው ተገለጸ። ኢራን ከአሜሪካ ጋር የኒኩሌር ድርድርን ዳግም ለመቀጠል ፈቃደኛ ናት ሲሉ የኢራን ሃይማኖታዊ መሪ አያቶላ ካሚኒ የውጭ ጉዳይ አማካሪ ተናገሩ። ከምዕራፍ ሁለት የኢቲቪ 57 ዜናዎቻችን ጋር አብራችን ቆዩ። የሀገር ጉዳይ ዛሬ ምሽት ወደብ ሸቀጥ ነው ማለት እንችላለን ወይ? ጥያቄው በወደብ ደረጃ የሚመለስ ጥያቄ አይደለም። ይሄ ጥያቄ ሲሪየስ ጥያቄ ነው። የእጅ መጠቋቋም ብቻውን አይበቃም። የባህር በር ጉዳይ ከፖለቲካ ጥያቄ አልተሻገረም ወይ? የኤርትራን የኮሎኒያል ቅኝ ግዛት የሚለውን እኔ ተረት ተረት ነው። ቀኝ አልተገዛ ነው። እኛስ ቀኝ ተገዢ የሆኑ ሀገራት የቀኝ ግዛት ስምምነትን ቢቀበሉ ኦኬ ተገዝተው ነበረ። እኛ ያለ መገዛታችን ትሮፊ ምንድን ነው? እዛ ውስጥ ምንድን ነው? እኛ ያለ መቀበል እኮ መብት አለ ሰጥቶ መቀበሉ፣ ዲፕሎማሲው ምናምኑ እንደ ተጠበቀ ሆኖ ከነዚህ ከዲፕሎማሲው ከምን ውጭ ሌላኛው መንገድ ምንድን ነው? ሆኖ መገኘት ነው በምን የሀገር ጉዳይ ዛሬ ከምሽቱ ሶስት ሰዓት ከሩብ ጀምሮ በኢትዮጵያ ቴሌቪዥን የመደመር መንግስት ከተሞችን የሚመለከተው የብልጽግና ማሳያና ማዕከላት አድርጎ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የአስረኛው የከተሞች ፎረም ማጠቃለያ መርሃ ግብር በአፋር ክልል ሰመራ ከተማ ተካሂዷል። የ11ኛውን የከተሞች ፎረምን የቤንሻንጉል ጉሙዝ ክልል ዋና ከተማ አሶሳ እንድታዘጋጅ ተመርጣለች። ሁሴን መሐመድ ዝርዝር አለው። በአፋር ክልል ሰመራ ከተማ ከኅዳር ስድስት እስከ አስር ሲካሄድ የቆየው የኢትዮጵያ ከተሞች ፎረም በዛሬው ዕለት ማጠቃለያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተገኝተው በቀጣይ በከተማና መሰረተ ልማት ዘርፍ ላይ በትኩረት ሊሰሩ በሚገባው ጉዳዮች ላይ መልዕክት አስተላልፏል። አስረኛውን የከተሞች ፎረም ስናጠናቅቅ በከተሞች እያጋጠመን ያለውን የመኖሪያ ቤት እጥረት ማቃለል ነው። ይህንን ችግር ለማቃለል የሚያስችሉና የተለያዩ አማራጮችን የያዙ ፕሮግራሞችን ነድፈን በሁሉም ከተሞቻችን የተለያዩ የቤት ፕሮግራሞች እየተከናወኑ ይገኛሉ። በየአካባቢያችን የሚገኙ ሃይማኖታዊ፣ ባህላዊ፣ ታሪካዊና ተፈጥሯዊ ሀብቶቻችንን በአነስተኛ ወጪ የህዝብን አቅምና እውቀት በማዋሃድ የየአካባቢዎቻችንን ቁሳቁሶች በመጠቀም ወደ ቱሪዝም ሀብትነት መቀየርና ኢኮኖሚያችንን ማሳደግ ነው። መንግስት ከተሞች የብልጽግና ማሳያና የብዝሃ ዘርፍ ማዕከል እንዲሆኑ በትኩረት እየሰራ እንደሚገኝ ምክትል ጠቅላይ ሚኒስትሩ ተናግሯል። የመደመር መንግስት ከተሞችን የሚመለከተው በብልጽግና ማሳያነታቸው፣ በከተሞች የምናካሄደው ፖለቲካዊ ማህበራዊና ኢኮኖሚያዊ የብልጽግና ስራ ወደ አነስተኛ መንደሮችና ወደ ገጠር አካባቢዎች ለማስፋፋት እንዲችል እንደ ሰርቶ ማሳያ ያገለግላሉ። በሌላ በኩል ደግሞ እነርሱ ራሳቸው የብልጽግና ማዕከላት በመሆን የብዝሃ ዘርፍ ኢንዱስትሪ ማበቢያ ቦታዎች ይደረጋሉ። የአፋር ክልል ርዕሰ መስተዳደር አውል አርባ ፎረሙ የከተሞች የእርስ በርስ ግንኙነትን የሚያጠናክርና ውብና ጽሉ እንዲሆኑ የተደላደለ ተሞክሮ የተገኘበት ነው ሲሉ ገለጹም። ይህ ፎረሙ ለተሳታፊ ከተሞች አንዱ ከሌላው የተሻለ የተወሰደበት ከተሞቻችን ጽዱና ውብ በማድረግ በአገልግሎት አሰጣጥ የተሻሉና ለሀገራችን ብልጽግናና ማንሰራራት ምቹ መደላድል የፈጠረና መልካም የሆኑ አሻራዎችን ጥሎ ያለፈና የተሳካ ፎረም እንደነበረ እየገለጽ በከተማችን በነበራቸው ቆይታ ላሳያችሁን ፍቅርና ክብር በድጋሚ በክልሉ መንግስትና በአፋር ሕዝብ ስም እያመሰገን የከተማና መሰረተ ልማት ሚኒስቴር ሚኒስትር ጫልቱ ሳኒ የከተሞች እድገት ከወቅቱ ጋር እኩል ለማስኬድ በፈጠራና በፍጥነት በመስራት አመርቂ ለውጦችን ማስመዝገብ መቻሉን ገልጸዋል። ከተሞች ይፈጠራሉ፣ በዘመን ያድጋሉ፣ እንዲሁም ደግሞ ተገቢውን አመራርነት ከተሞች ይፈልጋሉ። እኛም እንደ ትውልድ የሂደቱ አካል በመሆናችን ከለውጡ ጋር በኩል መሪነት ለመጓዝ በትኩረት በመፍጠርና በመፍጠን በተቀናጀ የፖሊሲ ዓላማና ግብ አስቀምጠን ስንሰራ ቆይተናል። አብነት የሚሆኑ ስራዎችንም እያስመዘገብን እንገኛለን። በፎረሙ ራሳቸውን በማስተዋወቅ ጥሩ ተሳትፎ ላደረጉ ከተሞች ሽልማት የተበረከተላቸው ሲሆን የ11ኛው የከተሞች ፎረም እንድታዘጋጅ የቤንሻንጉል ጉሙዝ ክልል ዋና ከተማ አሶሳ ተመርጣለች። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ከአዲስ አበባ ከተማ ከንቲባ አዳነች አበቤ ጋር በመሆን የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያን ጎብኝተዋል። ከንቲባ አዳነች አበቤ በማህበራዊ ትስስር ገጻቸው ላይ ባጋሩት መልእክት ጠቅላይ ሚኒስትሩ በምድረ ቀደምቷ ኢትዮጵያ እንዲሁም በውቧ መዲና አዲስ አበባ የሚያደርጉት ቆይታ ፍሬያማ እንዲሆን በራሳቸውና በከተማ አስተዳደሩ ስም ተመኝተዋል። ተመልካዮቻችን የማሌዥያ ጠቅላይ ሚኒስትር ዳቶ ሴራ አንዋር ኢብራሂም እና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ በመላው ጥቁር ህዝቦች ኩራት በሆነው በአድዋ ድል መታሰቢያ ያደረጉትን ጉብኝት በተንቀሳቃሽ ምስል ተከታትለን እንመለሳለን። ኢትዮጵያውያን በአብሮነት በመተሳሰብ ለጋራ ህልም በመስራት ሁለንተናዊ ብልጽግናን በማረጋገጥ ለሀገር ልዕልና መስራት እንደሚገባቸው ይገለጻል። ህብረ ብሔራዊ አንድነትን በመገንባት የሀገር ልዕልናን የማረጋገጥ ጉዞ በሁሉም ዘርፍ ተጠናክሮ መቀጠል እንደሚኖሩበትም ይታምናል። ምንተስኖት ይልማ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። ኢትዮጵያ ትላንት ከራሷ አልፋ ድንበር ተሻግራ ወታደር ልካ ሰላም ያስከበረች ማህፀነ ለምለም ስለመሆኗ ታሪክም እውነታም ነው። ሀገር የአፍሪካ የነፃነት ቀንዲል የአድዋ ድል ባለቤት ሆና ስታበቃ እንዴት ብርቱ ክንዷ ዝሎ ለምጽዋት ተዘረጋ? ስለምንስ ሌማቷኗ ጓዳ ጎሎ ከሁለንተናዊ የልዕልና ከፍታ ወርዳ ለጥቃቅን ነገሮች እጅ ሰታ የስልጣኔ ብኩርናዋ በድህነት ተቀየረ የሚለው የብዙዎች የኢትዮጵያውያን የቁጭት ጥያቄ ነው። የአድዋ ልጆችን ለኢትዮጵያ ልዕልና እንዳይተጉ ከጋረደ ድካም የማንቂያ ደውል፣ ከስንፍና መላቀቂያ ምልክት፣ ለአንዲት ሀገር የሚከፈል ውድ የፍቅር ስጦታ የሆነው የትውልዱ ቁጭት የትላንቱን ሀዘን፣ የዛሬውን ብሶት ረስቶ ነገን ለማሳመር በአዲስ ጉልበት እንደገና ለመቆም ምክንያት ሆኗል። ከአድዋ እንማር ስንል ምን ለማለት ነው? ያ ኮሚትመንት የመጨረሻ ለሀገር የተከፈለ የሀገር ፍቅር መገለጫ ጥጉ ነው። የአድዋ ጀግኖች ልጆች ሆነን የልጅ ልጆች ሆነን ወራሽ ሆነን አሁን ለኢትዮጵያ ለዋላዊነት ለመናገር ለመስራት፣ ለመተባበር ለምን ደከመ? ኢትዮጵያ እናታችን አይደለችም? አገራችን አይደለችም? ለእናት ሀገር ይሄ ይገባል ወይ? ይህ ኢትዮጵያን ወደ ጅምር ታላቅነቷ የሚመልስ ልዕልናዋን የማረጋገጥ የታላቅ እልም ጉዞ ወርቅ በእሳት እንደሚፈተን በአንድ በኩል ትንፋሽ በሚያሳጥር አዲስ ተስፋ ሰንቀው ለላቀ ድል ሌት ተቀን ደፋ ቀና የሚሉ እልፍ አእላፍ የልጆቿን ትጋት ለተመለከተ፣ በኢትዮጵያ ሰማይ ፀሐይ እንዳትጠልቅ ከድህነት ጋር የሚደረግ ትግል ላየ፣ በሌላ በኩል ደግሞ ሀገርን ከአዲሱ የለውጥ መንገድ አደናቅፎ ለማስቀረት እዚህም እዚያም ያሉ እንቅፋቶች እንደሚችል ላስተዋለ ያለ መስዋዕትነት ስኬት እንደሌለ ማሳያ እንደሆነ በርካቶች ይስማማሉ። ሀገር በልጆቿ እንደምትገነባ መሬቷን ተጠቅማ የአውሮፓ የዳቦ ቅርጫት የሚል ስምን ባተረፈችው ዩክሬን እንደሆነው ጃፓን፣ ደቡብ ኮሪያና ሲንጋፖር ታላቅ ሀገር የመገንባት ማሳያ ሲሆኑ፣ በአንጻሩ ደግሞ ሀገር በልጆቿ እንደምትፈርስ ሶሪያ፣ የመን፣ ሊቢያን የተመለከተ አንድ አይን ያለው በአፈር አይጫወትም ነውና ጠንካራ ሀገርን የመገንባት ጉዳይ ለድርድር አይቀርብም። አባቶቻችን በጸረ ኮሎኒ ትግል ደማቸውን አፍስሰው በጋራ በአንድነት ተጋድለው ለአፍሪካ የነጻነት ምሳሌ እንደሆኑት ሁሉ ዛሬ ያለው ትውልድ በህብረት በአንድነት በቀና አእምሮ ቢሰራ ኮሪያ ኮሪያ እንዳለው፣ ሲንጋፖር ሲንጋፖር እንዳለው፣ ዱባይ ዱባይ እንዳለው ኢትዮጵያ ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። ከዓለም ወደ ኋላ ለመቅረቷ ምክንያት እንዳይኖራት ተደርጋ የተፈጠረች እስኪመስል ድረስ ብዙ ጸጋን የተቸረች ሀገር ኢትዮጵያ የተፈጥሮ ሀብቷን ከከርሰ ምድር ጸጋዎቿ ጋር አስተባብራ ብትሰራ የተፈጥሮ ሀብታም የልማት ድሃ የሚለውን አሮጌ ተረት ለመቅበር ከኢኮኖሚያዊና ፖለቲካዊ ጥገኝነት ተላቆ ከዓለም ጋር ተወዳዳሪ የሚያደርግ የእውቀት ጉልበት የኢትዮጵያን ልዕልና ለማረጋገጥ ሁለንተናዊ ብልጽግናን ለማብሰር መሻገሪያ መንገድ እንደ እንደሆነ ይነገራል። ነገር ግን የተቀደሰ ዓላማን መያዝ አሊያ መልካም ርዕይን መሰነቅ ብቻውን ወደምንፈልገው ሁለንተናዊ ልዕልና ስለማያደርስ ያጋጠሙ ዕድሎችን በመጠቀም ፈተናዎችን በማለፍና በትጋት በመስራት ከጊዜ ጋር መሽቀዳደም የወለውነት በመሆኑ መጪው ትውልድና አዲስቷ ኢትዮጵያ የሀሳብ መነሻና የፈጠራ መፍለቂያ በመደመር መንግስት እሳቤ የእድገት ምህዋር በመግባት ካለንበት ሁኔታ መስፈንጠሪያ መንገድ የማትደፈር ሀገርን መገንባት የማንረዳ የማንለምን ግን ብንረዳ የኢትዮጵያ ሕልውና ጥያቄ ውስጥ የማይገባ ልጆቻችን በተሻለ ሀገር ስደት ቀንሰው የሚኖሩባትን ኢትዮጵያ ለመፍጠር አበክረን እንሰራለን የሀገርን ልዕልና እውን ለማድረግ ብሔራዊ ጥቅምን የሚያስከብሩ ዘመናዊ ሽሬ ተቋማትን መገንባት ወቅቱ የሚጠይቀው ጉዳይ ሆኗል። በዚህም በኢኮኖሚ፣ በፖለቲካ፣ በውትድርና ሳይንስ፣ በመሰረተ ልማትና በማህበራዊ አገልግሎት ዘርፍ የተገነቡ ተቋማትን ማጠናከር ለሀገረ መንግስት ግንባታ ፋይዳው የጎላ መሆኑ ይጠቀሳል። ለአብነት ኢትዮጵያን ቀና የማድረግ ርዕይን አንግቦ ዘጠና ዓመታትን የተሻገረው ኤቢሲ በሁሉም ሚዲየሞች የሀገርን ብሔራዊ ጥቅም የሚያስጠብቁ የአጀንዳ ጉዳዮችን ቀዳሚ በማድረግ ትውልድ የመገንባ የገባት ሚናውን ታሪክ፣ ባህልና ተፈጥሮ ህብራዊ ቀለም ያለበሷትን ሀገር ህልሙን በራሱ እውኑ ማድረግ የሚችል በሀገሩ ለሉዓላዊነት የማይደራደር ትውልድን ለመገንባት ከተናጠል ሩጫ በተደመረ ጉልበት ሁለንተናዊ ብልጽግናን እውን የማድረግ ጉዞ በኢትዮጵያዊ መልክ ለኢትዮጵያውያን ልዕልና እየተጋ ይገኛል። ወደ አጫጭር ዘገባዎች እንለፍ። የጤና ሚኒስቴር ዓለም አቀፍ የእጅ መታጠብ ቀንና ዓለም አቀፍ የመጸዳጫ ቤት ቀንን ከባለድርሻ አካላት ጋር በመሆን የግንዛቤ ማስጨበጫ መድረክ በድሬዳዋ ከተማ አካሂዷል። በዓለም አቀፍ ደረጃ የተከበረው የዓለም እጅ መታጠብና መጸዳጃ ቤት ቀን የማህበረሰቡን ግንዛቤ በማጎልበት ረገድ ተጨባጭ ለውጥ እያመጣ መሆኑን በጤና ሚኒስቴር የማህበረሰብ ተሳትፎ የመጀመሪያ ደረጃና ክብካቤ መሪ ስራ አስፈጻሚ እስራኤል አታሮ ገልጸዋል። የበዓሉ ዓላማ ከተላላፊ በሽታ መጠበቅ እንደሚቻል ማህበረሰቡን ማንቃትና ማስገንዘብ መሆኑንም መሪ ስራ አስፈጻሚው ተናግረዋል። የሚቻለው ደህንነቱ የተጠበቀ የውሃና የሳኒቴሽን የሃይጂን ወይም ወሽ አገልግሎቶችን ለሁሉ ማህበረሰብ ክፍል እንዲደርስ በማድረግ እንደሆነ ይታመናል። ይህን ሁን ለማድረግ መንግስትና ሕብረተሰቡ በአሁኑ ጊዜ የጽዱ ኢትዮጵያ ሀያ ሰላሳ ፕሮግራም ትግበራ ላይ ቁርጠኛነትን ማሳየት ስለመጀመሩ ተሞክሮን ቀምረን ወደ የክልሎቻችን ተሞክሮን በመውሰድ እንደ ክልሎቻችን ነባራዊ ሁኔታ የምን ተገብርበት ይሆናል የሚል ጽኑ እምነት አለ። ባልደረባችን ታደሰ ካሳ እንደዘገበው መሪ ስራ አስፈጻሚው ሁሉም ሰው እጁን አዘውትሮ መታጠብና ባህሉን በማድረግ የመጸዳጃ ቤት አጠቃቀም ስርዓትን ማጠናከር እንደሚገባም አሳስበዋል። የሲዲሲ ሀያ ሀያ አንድ መረጃ እንደሚያመላክተው እጅን በሳሙናና በውሃ መታጠብ የተቅማጥ በሽታ የሚያደርሰውን ሞት፣ ህመም አይደለም ሞት 50 በመቶ ሊቀንስ ይችላል የሚል መረጃዎች አሉ። 50 በመቶ ማለት። የተለያዩ ጥናቶች ደግሞ እንደሚያሳዩት ሁሉም ሰው አዘውትሮ እጁን በሳሙናና በውሃ ቢታጠብ በዓለም በዓመት እስከ አንድ ሚሊዮን ሞትን መከላከል ይቻላል። አንድ ሚሊዮን ሞት በአንድ ዓመት ከፍተኛ መጠን ያለው የምግብ ወለድ ፉድ ቦርን ብለን የምንጠራው በሽታዎች ወረርሽኝ ንጽህና በጎደሉ እጆች ይተላለፋል። እጅን መታጠብ በምግብ ወለድ በሽታ እና ሌሎች ተላላፊ በሽታዎች የመያዝን እድል እጅጉን ይቀንሳል። በአማራ ክልል የከፍተኛና መካከለኛ የአመራሮች ስልጠና መሰጠት ጀምሯል። ስልጠናው በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ እየተሰጠ ይገኛል። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ እንዳሉት የስልጠናው ዓላማ በአመራሩ መካከል የአስተሳሰብ አንድነት መፍጠር፣ የአመራሩን እውቀት ክህሎትና አቅም መገንባትና በእሳቢዎች ውጤታማነትን ማረጋገጥ ነው። የስልጠናው ትኩረት በመደመር መንግስት የግብርናና የገጠር ትራንስፎርሜሽን በኢንዱስትሪ ዘርፍ እመርታ፣ በከተማ ልማት ዘርፍ እንዲሁም በቱሪዝም ዘርፍ እመርታ በሚሉ አራት ርዕሰ ጉዳዮች ላይ መሆኑ ነው የተገለጸው። ስልጠናው ዛሬን ጨምሮ ለሚቀጥሉት ዘጠኝ ተከታታይ ቀናት የሚሰጥ መሆኑም ተመላክቷል። የውጭ ዜና። ኢራን ከአሜሪካ ጋር የኒውክለር ድርድር ዳግም ለመጀመር ፈቃደኛ መሆኗን ገልጻለች። የኢራን ሃይማኖታዊ መሪ አያቶላህ አሊ ካሚኒ የውጭ ጉዳይ ፖሊሲ አማካሪ ከማል ካራዚ ከሲኤንኤን ጋር ባደረጉት ቆይታ ቴህራን በኒኩለር መርሃ ግብር ዙሪያ ከአሜሪካ ጋር ዳግም ውይይት ለማድረግ ትፈልጋለች ብለዋል። ይሁን እንጂ ቴህራን ከዚህ ቀደም ከአሜሪካና ከእስራኤል ጋር ግጭት ውስጥ ከመግባቷ በፊት የያዘችውን ቅድመ ሁኔታ ታሳቢ መደረግ እንዳለበት ነው የተናገሩት። ቴህራን የኒኩለር መርሃ ግብሩ ለሀገሪቱ ኃይል ምንጭነትና ለሰላማዊ ጥቅም ለመዋል እንደምትጠቀምበት ነው የኢራን ሃይማኖታዊ መሪ አያቶላህ አሊ ካሚኒ የውጭ ጉዳይ ፖሊሲ አማካሪ ካማል ካራርዚ የተናገሩት። ዘገባው የሲኤንኤን ነው።